ሰላም ወዳጆች ሰላምታዬ በያላችሁበት ይድረሳችሁ። ሰሞኑን አየሩን ይዞት ያለው ይሄ ማህበራዊ ሚዲያውንም ሌላውንም ሚዲያ ሶሻል ሚዲያ የምንለውም ማለት ነው የዚህ የሕክምና ባለሙያዎች የደሞዝ ጥያቄ ነው። የደሞዝ ማሻሻያ ወይም ደግሞ ከኑሮ ውድነቱ ጋር ተያይዞ ከምንሰራው የስራ ጫና ጋር ህይወታችንን መምራት አቅቶናል፣ ደሞዝ አንሶናል የሚል ነገር በተለያየ ጊዜ የተለያየ ጥያቄ እየተነሳ ነው ያለው። በዚህ ሰሞን ይሄ ነው አየሩን ይዞት ያለው እና ሰዎች የሚወያዩበት። እኔም ላይቭ ቪዲዮ ገብቼ በዚሁ ዙሪያ ሰዎችን አወያይቻለሁ። እንደ ማንኛውም ዜጋና ጉዳዩ በቀጥታም ባይሆን እኔ ሀኪም አይደለሁም ወይም የመንግስት ተወካይ አይደለሁም። ነገር ግን እንደ ዜጋ አገር ውስጥ ስላለ ጉዳይ አንስተን መወያየትና መነጋገር ስላለብን ጊዜውም ይሄን ስለሚፈቅድ በሶሻል ሚዲያ ገብቼ እንዲሁ ውይይት አድርጌ በርካታ ምሁራን ጉዳዩ የሚመለከታቸውም ከዳር ሆኖ ነገሩን የሚከታተሉም ሀሳብ ሲሰነዝሩ ነበር። እና የዚህ የኑሮ ውድነትና የደሞዝ ጥያቄ በእርግጥ ሐኪሞች ብቻ ሳይሆኑ በርካቶች ያነሳሉ። የትኛውም ተቀጣሪ የግሉንም የመንግስቱንም ብትወስዱ ማለት ነው። እንግዲህ ያለው ክርክር አገራችን አሁን ካለችበት የኑሮ ወይም ደግሞ አቅም ደረጃ ኑሮ በተወደደ ቁጥር ደሞዝ እየጨመርን መሄዱ ከባድ ነው ብሎ የሚያነሱ አሉ። መንግስትም በዚህ ዙሪያ ነው ያለው። ሌሎች ደግሞ አገሪቷ በኢኮኖሚ ከኛ በታች በሆኑ አገራት የሚከፈለውን ያህል እንኳን እየከፈለችን አይደለም። እኛ ብቻ ነን ወይ ኑሮ የሚወደድብን? ለምሳሌ ደቡብ ሱዳንን ያነሳሉ፣ ኬንያን ያነሳሉ፣ ሌሎች የጎረቤት አገራትን እያነሱ እነሱ ጋ እኮ የሚከፈለው ደሞዝ ለሀኪሞች ከኛ በብዙ እጥፍ የተሻለ ነው። ዋ እኛ ጋር ሲደርስ የኑሮ ውድነት፣ የሀገር አቅም የሚነሳው በምን ምክንያት ነው እያሉ ያነሳሉ። እውነት ለመናገር እኔ በቂ ጥናት ባላረግም በጎርቤት ሀገር ስንት ይከፈላል ኢትዮጵያ ስንት ትከፍላለች ለአንድ ፕሮፌሽናል ሀኪም የሚለውን ኢንዲቴይል እንዲቴል ባላቅም፣ ነገር ግን ሀኪም ብቻ ሳይሆን ሁሉም ዜጋ በተለይ ደሞዝ የሚከፈላቸው ኑሮ እንደተወደደባቸው በቀላሉ መረዳት የሚቻል መሬት ላይ ያለ ሀቅ ነው። መንግስት የሚያነሳውና ሀገራችን በቂ አቅም የላትም ከግብር ከቀረጥ የሰበሰብነውን ገንዘብ ሁሉ ወደ ደሞዝ ካዛወር ነው፣ በምን መንገዱ ይሰራል? በምን ኢንፍራስትራክቸሮች ይሟላሉ? ራሱ ሀኪም ቤቱ እራሱ በምን ይጠገናል? በምን ይሰራል? የሚለው አርጊመንት ወይም ደግሞ መከራከሪያ ነጥብም በጣም ኢምፖርታንት እና እኔ እንደ ማንኛውም ዜጋ ትክክለኛ መከራከሪያ ነጥብ አድርጌ የምወስደው ጉዳይ ነው። በሀኪሞች ዘንዳም የሚነሳው ዝም ብሎ በቃ ደሞዝ መጨመር አለበት በሚል ሳይሆን ያለውን ምድር ላይ ያለውን የኑሮ ሁኔታ ያገናዘበ በመሆኑ የሚደገፍ ነው። ምንም እኔ በዚህ ላይ አቃቂር የማወጣው ነገር የለኝም። ዳሩ ግን ምን በቀደደው ምን ይገባል እንደሚባለው ይሄንን ሀኪሞች ጅንንሊ አብዛኞቹ ሀኪሞች ማለቴ ነው ደሞዝን ላይ ብቻ ያተኮረ የኢኮኖሚ ጥያቄ ያነሱትን የፖለቲካ አጀንዳ እያደረጉ ያሉ ደካማ ፖለቲከኞችን እያየው ነው። ደካማ ፖለቲከኞች ይሄ በቃ ይሄ ምንድ ነው የሚባለው ጥሩ ቀዳዳ አግኝተናል፣ መንግስትም በዚህ እንነውክሳለን፣ መንግስት ላይ በእንደዚህ ያለ ሁኔታ ሰውን ማነሳሳት እንችላለን ብሎ ታጥቆ የተነሱ ፖለቲከኞች አሉ፣ የሚታወቁ የማይታወቁ፣ ተደብቆ በሶሻል ሚዲያ ፕሮፓጋንዳ የሚነዙ አሉ። እና ይሄ የሐኪሞች ጥያቄ ሲደመር ደግሞ የሌሎችም ጥያቄ የሆነው የኑሮ ውድነቱ እውነት ምድር ላይ ያለ ሀቅ መሆኑ የማይካድ ቢሆንም አካሄዱ ግን ትልቅ ጥንቃቄ ይፈልጋል። የስ ጥያቄ ተጠይቋል። ይሄ ጥያቄ እስኪመለስ ድረስ በትዕግስት መጠበቅ፣ ከመንግስት ጋር መወያየት መፍትሄ የሚገኝበትን ሁኔታ መፈለግ እንጂ ለፖለቲካ መጠቀሚያ በሶሻል ሚዲያ ጀርባ ቁጭ ብለው፣ በትልልቅ ቴሌቪዥን ጀርባ ቁጭ ብለው ለራሳቸው በሚጠቅም ሁኔታ ትርክት እየፈጠሩ መንግስትን መውቀሻና መክሰሻ ያደረጉትን ሰዎች ወይም ፖለቲሺያኖችን መከተል የለብንም። የሀኪም ጥያቄ የሀኪም ጥያቄ እንጂ የሆነ ፓርቲ ጥያቄ ሊሆን አይገባም። የፓርቲ ማታገያ ሊሆን አይገባም። ደሞዝ ጭማሪና የኑሮ ውድነት የኑሮ ውድነት እውነቱን ለመናገር የሁሉም ኢትዮጵያዊ ጥያቄ ነው። በተለይም ሸምቶ አዳሪው ማለት ነው። የሸምቶ አዳሪን ጥያቄ እንዲያስተካክል መንግስት ላይ ግፊት ማድረግ አንድ ነገር ነው። ነገር ግን የመንግስቱ ቅድም እንዳልኩት መውቀሻና መክሰሻ አድርጎ በዚህም ሰውን እያነሳሱ ሌሎችም ሌሎችም እዚህ ውስጥ እንዲካተቱ ወይም ደግሞ እንዲተባበሩ ብጥብጥ እንዲያነሱ መንግስትን ሲሪየስሊ በአደባባይ ሁካታና ግርግር እንዲቃወሙ የሚያነሳሱ ሰዎች እየታዩ ነውና፣ ይሄ ልክ አይደለም፣ አግባብ አይደለም። የሀኪሞቹንም ጥያቄ ወደ ጎን ይገፋል። አንድ ሀኪም የፖለቲካ ጥያቄ ካለው ፓርቲ ውስጥ ነው መቀላቀል ያለበት። አንድ የህክምና ባለሙያ ጥያቄው ደሞዝ ጥያቄው የሙያና ከሙያው ጋር ተያይዞ ያለውን ጫና እና የስራ ሁኔታ በተመለከተ ማሻሻያ እንዲደረግ እና ለስራው የሚመጥን ደሞዝ እንዲከፈለው ከሆነ ይሄ በሙያ ማህበራቸውን በኩል እንደ አጠቃላይ ደግሞ በሰራተኛ ና ማህበራዊ ጉዳይ ነው የሚባል በሰራተኛ ህብረት ሶሪ ኢሰማኮ የሰራተኛ ሰራተኞች ማህበር አለ። ያው ሰራተኞች ስለሆኑ በዛ በኩልም ጥያቄው ቀርቦ ተወያይቶ መንግስት የሚችለውን ማድረግ የማይችለውን ደሞ ጊዜ መጠበቅ። ኑሮ የተወደደው ለሐኪም ብቻ አይደለም፣ እውነት ለመናገር ለሁላችንም ነው የተወደደው። ስለዚህ ሁላችንም ተነስተን በግብርና በተለያየ እርዳታ የተገኘውን ገንዘብ ወደ ኪሳችን ይግባ ካልን፣ ወደ ኪሳችን ይግባ ካልን በምን መንገድ ይሰራ? በምን መብራት ይሰራ? በምን ኢንፍራስትራክቸር ይሰራ? በምን አገሪቷ ትንቀሳቀስ? ጥቂት ደሞዝ የሚከፈላቸው እኮ አገሪቷ ተኝታ ስታድር ተኝቶ የማያድሩ ጀግና ዜጎች አሉ። እነሱም የኢትዮጵያ መከላከያ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት አባላት ከከፍተኛ ባለስልጣን እስከ መሰረታዊ ወታደር ድረስ የሚከፈላቸውን ደሞዝ ብታዩ፣ አሁን እነዚህ ሰዎች የኛው ናቸውን በዚህ ደሞዝ ነው የሚሰሩት ትላላችሁ። ሀቁ ይሄ ነው። ይሄ ከላይ የሚወራው ዝም ብሎ ተራው ተረቱን ትተን፣ ሀቁ ይሄ ነው። ስለዚህ ደሞዝ ከተጨመረ ለእነሱም ነው መጨመር ያለበት ለሁሉ ደግሞ በአንድ ጊዜ መንግስት በቃ የተወደደውን ኑሮ ለማሻሻል ይጨምር ካል አይቻልም። ይሄ በጣም ከባድ ነው። እኔ እንደ አንድ ተራ ዜጋ በጣም ከባድ ነው። ስራ ሁሉ ቀጥ ብሎ ሊቆም ይችላል። የኑሮ ውድነት የሚቀረፈው ደግሞ እንደሚያነብ ሰው፣ እንደ ሚዲያ ሰው፣ እንደ ፖለቲከኛ የሚገባኝ ነገር ምንድን ነው? ምርትን በማሳደግ ነው። ደሞዝ በመጨመር ኑሮ አይሻሻልም። ምርትን በማሳደግ ስራዎችን ደብል አድርጎ በመስራት ምርትን ደብል በማድረግ እና እኔ ፖለቲካና ይሄ የደሞዝ ጥያቄ ባይቀላቀል ደስ ይለኛል። አትቀላቅሉ። የመንግስት ኃላፊዎችም ስትመልሱ መልስ ስትሰጡ በደንብ ሁሉም ዜጋ በሚረዳ መልኩ መልስ ስጡ። የሚጨመር ነገር ካለ የበለጠ እንዲሰሩ ህዝባቸውን እንዲያገለግሉ ምትችሉትን ጨምሩላቸው። ከአቅም በላይ እንዲጨመርና የፖለቲካ መጠቀሚያ ለማድረግ የሚንቀሳቀሱትን ደግሞ ማሳወቅ ለህዝብ እንጂ ይሄ የፖለቲካ ጥያቄ አይደለም። ወደ ፖለቲካ ጥያቄም ሊገባ አይገባውም። የፖለቲከኞች መጠቀሚያም አትሁኑ አደራችሁ። ይሄ ለሀገራችን አይጠቅም። ያለው ግርግርና ጭቅጭቅም ይበቃል እና በሰላማዊ መንገድ ከተቋደስን እህ የሰገራ ኩተቴ ራፉቱ ገቢሳ ይላል ኦሮሞ። ለቆራጥ ለቆራጥ ሰው ጎመን እንኳ ቢበላ ያጠግቧል ወይም ደግሞ ያወፍረዋል ማለት ነው በኦሮሞኛ። እኔ ለዛሬው ይሄንን ነው የምለው። ሰላም ለሀገራችን። ቴንኪዩ ሼር አድርጉና አድርሷቸው ለሁሉ።